ኢትዮጵያ በምግብ ራሷን ባለመቻሏ ለበርካታ ውጫዊ ፈተናዎች በተደጋጋሚ ስትጋለጥ ይስተዋላል። ታዲያ ሀገሪቱን ከዚህ ችግር ለማላቀቅ ጠቅላይ ሚኒስትር ዶክተር አብይ አህመድ በአንድ ወቅት ለህዝብ ተወካዮች ምክር ቤት በሰጡት ማብራሪያ ኢትዮጵያ የምግብ ሉዓላዊነቷን ማግኘት አለባት ብለው ነበር። አምርታ መብላት ያልቻለች ሀገር ብሔራዊ ጥቅሞቿን ለማረጋገጥ ትቸገራለች በሚል የምግብ ሉዓላዊነትን ለማረጋገጥ ግብ ይዘን ሰርተናል ሲሉም ገልጸው ነበር። በዚህም ምሳቤ 23 ሚሊየን ኢትዮጵያውያን ከሴፍቲኔት ተረጅነት ለማግኘት ነጻ መውጣታቸውን ጠቁመው ኢትዮጵያ ሙሉ ለሙሉ የምግብ ሉዓላዊነቷን ያረጋገጠች ሀገር ማድረግ አለብን፣ ለዚህም ሰፊ የሚታረስ መሬት አለን ማለታቸው ይታወሳል። ዶክተር በየነ ታደሰ የምጣኔ ሀብት ባለሙያና ተመራማሪ ናቸው። እንደ ሳቸው ገለጻ ኢትዮጵያ በርካታ ያልተነኩ ጥሬ ሀብቶችና ተስማሚ የአየር ንብረት ባለቤት ናት። በመሆኑም በምግብ ራስን ለመቻል ሰፊ አቅም አላት። ለመሆኑ በምግብ ራስን መቻል ማለት ምን ማለት ነው? ዶክተር በየነ ምላሽ አላቸው። የምትፈልገውን አማውንት ለራሴና ለቤተሰብ እንዲሁም እንደ ሀገር ከቻለ አንድ ሀገር ምግብ ዋስትና። ለምሳሌ ምንም የማያምርቱ ሀገሮች ወይ ደግሞ ጥቂት ብቻ የሚያምርቱ አረብ ሀገሮች ለምሳሌ ሰሀራን ሀገሮች ምናምን አሉ፣ ግን የምግብ ዋስትና ስለሚመግዛት ስለሚችሉ ችግር የለም። ማምረት ደግሞ ስትመጣ ወደ ኢትዮጵያ ሁለቱም ይሄዳል። ማምረትም አቅም አለን መግዛትም ደግሞ በዛው ልክ ይኖራል። አብዛኛው ገጠሪያው ያምርታል፣ ከተማውም ደግሞ ይገዛል። እንደዛ ነገር ነው። ስለዚህ የማምረት አቅሜ በጎለበተ ቁጥር በዛ ደግሞ በዛ መልኩ ደግሞ የተመቻቸ ነገሮች ካሉ እና በዛ የገበያ ሁኔታ ደግሞ እና የፋይናንሻል አቅሚ ደግሞ የዳበረ ከሆነ በማምረትም በዚህ ደግሞ በመግዛትም ምግብ ዋስትና የማረጋገጥ ይችላለህ። ባለፉት የለውጥ ዓመታት በገጠር ተገድቦ የነበረውን የግብርና ልማት ስራዎች ወደ ከተማ በማምጣት ስኬታማ ተግባራት መፈጸም ተችሏል። በከተማ ውስጥ የልማት ትሩፋት ስራዎች የሆኑት እንደ ዶሮ፣ እንቁላል፣ ማር እና የወተት ምርቶች ከፍተኛ ውጤት የተገኘባቸው ዘርፎች እንደሆኑ ይጠቀሳሉ። በመሆኑም በከተማ ውስጥ በምግብ ራስን ከመቻል አልፎ ተርፍ አምራች መሆን እንደሚቻል ብዙ ማሳያዎች ተፈጥረዋል። ዛሬ ከብቶች ላሞችም አሉ፣ መጎችም አሉ፣ ዶሮችም አሉ የግቢም ደግሞ አትክልት፣ የተለያዩ አትክልት ፍራፍሬዎች አሉ ይህን ሁሉ ላይ ሁንን ግቢያችን በአብዛኛው ከራሳችን ተርፎ ለአካባቢው ለማህበረሰቡ በቅናሽ ዋጋ እያቀረብን እንገኝ። ለልጆችም ለቤተሰቦችም ጥሩ ነገር ፍሬሽ ነገር ከቤት ማግኘት ችለዋል። አልፎም ደግሞ ለማህበረሰቡ ማዳረስ ችያለሁ። ከለፋን ከጣርን ከደከምን የድካማችንን ውጤት እንደዚህ ያማረ የተመጣጠነ ምግብ በመብላት ራሳችንም ቤተሰባችንም አካባቢያችንን አገራችንን ማገዝ መርዳት ነው። ኢትዮጵያ ከጥቂት ዓመታት በፊት ያስጀመረችው የበጋና የቆላ ስንዴ እርሻ በተለይም በስንዴ በኩል መንግስት ያደረገው ጥረት በበጎ የሚነሳ መሆኑን የምጣኔ ሀብት ተመራማሪው ዶክተር በየነ ታደሰም አንስተዋል። ስንዴ ላይ ልዩ ትኩረት ሰጥቷል። ምክንያቱም ስንዴ ዓለም አቀፋዊ ምግብ ነው። እና ብዙ ቦታዎች ኢትዮጵያ ውስጥ ያሉት በተለይ ደጋማ ቦታዎች ነበረ ድሮ የሚመረተው። አሁን በዚህኛው በመስኖ ተደግፎ ቆላማ ቦታዎች ሳይቀሩ መንግስት ብዙ ጥረት አድርጓል። ጥረቱ ከቴክኒካል በላይ ፖለቲካልም ብዙ ሰፖርት አድርጓል። አንተ ፕሬዚዳንቶች ፕሬዝዳንቶች ጠቅላይ ሚኒስቴሩ በቦታው በመሄድ በቆላ በደጋ በመስኖ እንደገና ደግሞ በዝናብ በማምረት ላይ ከፍተኛ ርብርቦች ተደርጓል። እኔ መስኖ እርሻን በጣም ብዙ ሰርቶበታል መንግስት። በጣም የሚደነቅ ነው። በዛ መቀጠል መቆም የለበትም። ጠቅላይ ሚኒስትር ዶክተር አብይ አህመድ በህዝብ ተወካዮች ምክር ቤት 42ተኛ መደበኛ ስብሰባ ላይ በግብርናው ዘርፍ የተከናወኑ ተግባራትን በተመለከተ በሰጡት ማብራሪያ መንግስት ዘርፉን ለማዘመን ባከናወናቸው ተግባራት ተጨባጭ ውጤቶች መመዝገባቸውን አንስተው ነበር። መሬትን ደጋግሞ የማረስ ልምምድ አድጓል። በአመት ሁለቴ ሶስቴ የማምረት ልምምድ አድጓል። በተለይ የበጋ ስንዴ ብለን የጀመርነው ጉዳይ ከፍተኛ ምርታ አምጥቷል። ግብርና 5 ሚሊዮን ሄክታር 300 ሚሊዮን ኩንታል ጨምሮ ሳለ ትኩረት ለኮሪደር ነው ቢባል አርሶ አደሮች እንዴት አድርገው ሊያምኑ ይችላል? ብዙ ቁጥር የእንቁላል ምርት ያደገበት፣ የወተት ምርት ያደገበት በአርቲፊሻል ኢንሲሚኔሽን እየተስፋፋ ያለው የላሞች የማራባት ዜ በሰው 66 ሊትር የነበረውን የወተት ፍጆታ ወደ 88 ከፍ አድርጎታል። በማር በአሳ ከፍተኛ ለውጦች አሉ። ምርታማነት እያደገ ነው። ከውጭ የምናስገባቸውን ምርቶች መተካት ችለናል። የምግብ ሉዓላዊነትን የማረጋገጥ ሀገራዊ ትልም ኢትዮጵያን ከተረጅነት ወደ ምርታማነት በማሸጋገር ለተሟላ ሀገራዊ ክብር ነፃነትና ሉዓላዊነት የሚያሸጋግር መልካም ጅማሮ መኖሩም ተደጋግሞ ይነሳል። ለዚህም ማሳያ የሚሆነው ጠቅላይ ሚኒስትር ዶክተር አብይ አህመድ በምግብ ዋስትናና በተመጣጠነ የምግብ አቅርቦት ላሳዩት ራዕይ የአመራር ቁርጠኝነት ከዓለም የምግብና የእርሻ ድርጅት ፋኦ የአግሪኮላ ሜዳሊያ በጥር ወር 2016 ዓ ም ያበረከተው ሽልማት ለምግብ ሉዓላዊነት ጥረት የተሰጠ እውቅናን ማሳያ ነው።